ለምን እኔ ትዛዝ እያልኩኝ አየሩም ይዛባባቸዋል፣ ለምን እነሱም ይዛባባቸዋል። ከቀማኝም ይቀማኝ ብዬ ነበረ ማለት ነው። እንደገና ደግሞ ሰው አረጋግጦ እንትን ያለ እንደዚህ እንዳንከራተተችኝ ልጆችን ተቀብያት ደምንባ ካላስለቀስኳት እኔ ሰይድ አይደለሁም፣ ጠብቁ ምናምን ብሎ የዛ ተብሽ ነው ስመያ ልጆች መለየት ማትፈልግ ጋ መለየት ማፈልግ ከሆነ በጭራሽ ከሰይድ ጋር ከዚህ በኋላ ትዳር ይኖረኛ ብለሽ እንዳትመለሽ ልጆቹን ያሳድጋቸው የምትይ ከሆነ ስጭ አሉኝ። እኔ ሰኢድ እንኳን ለልጆቹ ሟች እንደሆነ አውቃለሁ። ግን አዩላ ወይ ደህና ሴት ብትሆን የእንጀራናት የምትሆን አይነት ብትሆን እሷ ካሜራ ደቅና የደረቅን ባይ አሰላሙ አሌይኩም ወረህመቱላ በረካቱ ድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁልኝ? በየያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። እንዲሁም ክርስቲያን ቤተሰቦቼ ሰላም፣ ሰላም፣ ሰላም፣ ሰላም ብያለው። ሰላማችሁ ይብዛልኝ በያላችሁበት። እንግዲህ ሙቀት ነው ጋይስ፣ ሙቀት መጥቷል እና እያላበኝ ነው። እና እንዴት ናችሁልኝ ጋይስ? ቆይታ እንዴት ነበር ከኔ ጋር? አልሐምዱሊላህ እንግዲህ በንግስቷ ሱመያ ቪዲዮ ዛሬም ተመልሻለሁ። ላይክ እያረጋችሁ ቤተሰብ እየሆናችሁ መቀላቀል እንዳትረሱ ማለት ነው እንግዲህ ሱመያ ከኢትዮጵያ ወጥታ የመን መግባቷ ያልጠበቅ ነው ነገር ነው ያልን ነበር ትላንትና። እንግዲህ ዛሬም ቪዲዮ ለቃለች ማለት ነው። በዛሬው ቪዲዮ ላይ ግን ያው ከተናገረቻቸው ነገሮች መካከል አንደኛው አስገርሞኛል። እንግዲህ ሰይድ እየፈለጋት እንደነበረ እንደፈል እየፈለጋት እንደሆነ ሁላችንም እናውቃለን። ከቦታ ቦታ እየተዘዋወረ እየፈለጋት እንደነበረ ማለት ነው እና እኛም ልጆቹን ልጅ አባት እንደመሆኑ ልጆቹን መናፈቁ ያለ ነው እያለ በቃ ልጆቹን ቢያይ ልጆቹን ብታሳየው የሚልም አለ። ቢገናኙ ብዙ አይነት ሀሳብ አስተያየት አለ እና ውድ ቤተሰቦቼ፣ እሷ ግን የሆነ ነገር ሳረጋግጥ እንደዚህ እንዳንከራተተችኝ ልጆቼን ተቀብዬ የደም እንባ ባላስለቅሳት ብሎ እየዛተብሽ ነውና ወደሱ እንዳትመለሽ ብለው ነገሩኝ ሳጣራ እንደዚህ አይነት ነገር ነገሩኝ እና ለዛ ተመልሼ ልጆቼን አጥቼ እኔም በጭንቀት ከመሞት ተመልሼ በቃ ወደ የመን ሄጄ ሸቃላነቴን እየሰራሁኝ ሸቃላ ሆኜ እየሰራሁኝ ልጆቼን ባሳድግ ልጆቼ ካሁን ምን ሆኑ አዩ ምን አረገቻቸው ብዬ በጭንቀት እኔም ከመሞት እየሰራው ልጆቼን ባሳድግ ይሻለኛል ብዬ ወስኜ ወደ የመን ተመለስኩ እና ስራ ፈልጉልኝም እያለች ነበር ማለት ነው። ውድ ቤተሰቦቼ፣ እኔ ግን ይህንን ንግግር እውነት ሰኢድ ብሎት ከሆነ ያው እየፈለገ ነው፣ ንግስት ነሽ አንበርክከሽኛል፣ በቃ እያለ ካለሷ መኖር እንዳቃተው ነው እንግዲህ ቪዲዮ የሚሰራው ይህ ነገር ለምሳሌ ከሆነና ይህ ደግሞ ልጆቹን ቀምቼ የደመን ባስ ለቅሳታለሁ የተባለው ነገር እውነት ከሆነ በጣም ያሳዝናል፣ ወላይ በጣም ያሳዝናል ማለት ነው ሰኢድ የእናትነትን ፍቅር ወይም ደግሞ የእናትነትን ልክ አያቅም፣ ማለት ነው ይቺ ልጅ። በስደት አለም ወልዳ ያሳደገቻቸውን ልጆች ቀምቶ እሷን እንድታለቅስ ወይም ደግሞ ብድር ለመመለስ አስቦ ከሆነ በጣም ያሳዝናል። እውነት ለመናገር በቃ የእናትነትን ልክ አያቅም፣ የእናትን ልክ አያቅም ብዬ ነው የማስበው። ነገር ግን ምናልባት ያያንቱ ወዳጆች ሱመያን ከሰኢድ የባሰ ለማረቅ ፈልገው ይህን ነገር ፈጥረው ካላሉ ከሰኢድ እንድትርቅ በቃ እንድትርቅ ና በቃ አሉ አደለ ያዩ ተላላኪዎች የሆኑ ምናምን፣ እንደዚ አይነት ነገ እንደዚ አይነት ሰዎች ይሄን ወሬ አድርሰው ካልሆነ ይሄን ወሬ ፈጥረው ሆን ብለው ብለውት ካልሆነ ይሄን ነገር ሰኢድ ብሎት ከሆነ እጅግ በጣም ያሳዝናል። ወላሂ የእኔ የምለው የሰኢድ መንከራተት ከሱም እያ ጉዳት ይብሳል ብዬ አላስብም። ሀቂቃ ማለት ነው ባላሰበችው መንገድ ኢትዮጵያ ኢትዮጵያ ደርሶ ሊመጣ ሄዶ ዘዋ አግብቶ እዛው ብዙ አይነት ቪዲዮዎችን ስታይ ቆይታ፣ ብዙ ይች ልጅ ውስጧ ደምቶ ውስጧ ቆስሎ ነው ለዚህ ሁሉ የተዳረገችው። እና ከሷ ጉዳት አይበልጥም የሱ መንከራታት ብዬ አምናለሁ። እና እኔ ይሄንን ነገር ብሎ ከሆነ የምር እጅግ በጣም ያሳዝናል። እንዳልኳችሁ ግን ያ ያንቱ ወዳጆች ሱመያኔ በሰላም አራቅ ፈልገው ፈጥረው ያወሩት ወሬ ካልሆነ እንደዚህ ያልኩት ለምንድን ነው? ይቀያየራሉ ጋይስ ይቀያየራሉ ያን ነገራቸው ስታዩ እያስመሰሉ ነው እንድትሉ ያደርጋቸዋል ለምሳሌ ቦኒን ብናይ ከአሁን በፊት ሱመያን እንክታርጋ ስትሳደብ የነበረች ልጅ ናት ታስታውሳላችሁ ምንድነው ይሄን ያክል ሱመያን የሚፈልጋት ሰኢድ ለምንድነው ምንድ ነው ይሄን ያክል አዩን የመሰለች ቆንጆ ልጅ ይዞ አግኝቶ ተንከባክቦ መኖር ሲኖርበት ተንከባክቦ መያዝ ሲኖርበት ሱመያን የሚከተለው ከሀገር ሀገር ለምንድን ነው? ይችን አሮጌት የሚከተለው ለምንድን ነው? ሱመያ ሁለት ልጆች ከሱመያ ሁለት ልጆች ቢኖረውም አዩ አስር ልጆች ልትሰጠው ትችላለች። ለምንድን ነው አርፎ የማይቀመጠው ብላ ለአያን ትወግና ሱመያን እንግዲህ ስትናገር ሁላችንም እናውቃለን እና ከዛ አንጻር ነው ዛሬ ደግሞ ተገልብጣ ሰኢድ? አዩን በፈታት ብላ ቪዲዮ እየሰራች ነው። እያየን ነው። ይህ ነው መገለባበጥ። የምሬ ነው። ጓደኝነት በጥሩ ቀን አብሮ ያሳለፉትን በጥሩ ቀን የተመካከሩትን በጸብ ቀን ማውጣትና መበተን አይደለም። በቃ ጓደኝነት ከንቱ እንደሆነም ከእነሱ እንረዳለን። እውነት ይሄን ነገር ተመካክረው እያደረጉት ካልሆነ እና ለዛ ነው እንደዚ ያልኳችሁ አሁን በዛን ጊዜ ለአዩ ወዳጅ ሆና ሱመያን እንደዛ ስትል የነበረ፣ እኛም ስንናደድ ምንም ምንም ምንም ማንም ስለሆነች ሳይሆን ለሀቅ ነው መቆም። ሀቅ ለምንድ ነው ማትናገረው በሚለው፣ ለምን ሰው ከሀቅ ጎን መቆም አቃተው በሚለው ሁላችንም እየተናደድን ነበር። በቦኒ ንግግር ማለት ነው። እና ዛሬ ደግሞ ተገልብጣ እሰይ ሰኢድ ሊፈታት ነው ብላ ጭራሽ እሷ ሚስጥር እያለች ሚስጥር ላወጣ ነው እያለች የእሷን ቪዲዮ ስለ እሷ ስለ አዩ ቪዲዮ እየሰራች ነው። እና ውድ ቤተሰቦቼ አሁንም ቢሆን ይሄን ንግግር ሰኢድ ብሎት ከሆነ በጣም ያሳዝናል። ሀቂቃ ማለት ነው ብሎት ከሆነ ይሄን አስቦ ከሆነ ቪዲዮ ላይ የሚያለቅ ሰው ብዙ ነገር የሚለው እያስመሰለ ከሆነ በጣም ነው የሚያሳዝነው። አውቅ ፈጥረው ይሄን ፈጥረው ይሄን ነገር ፈጥረው ለሱ እያደርሰውላት ካልሆነ ማለትም እሷን ለማራቅ እና ውድ ቤተሰቦቼ ያም ማለ ይሄም የመን ላይ ያላችሁ አደል ላይ ያላችሁ ስራ ፈልጉልኝ እያለችም ነበር። እዛ ያላችሁ እስኪ ስራ ጥሩ ስራም ካለ እና ደሞ ዩቲዩብን ቪዲዋን እስከ መጨረሻ ድረስ በማየት ከጎኗ ልንቆም ይገባል። ልጆች ይዛ ችግር ላይ እንዳትወድቅ ምናልባት አልባት እንግዲህ አያልቅም ያልኩት ብር ሁሉ ሳላስበው ነው አካውንቴ ባዶ የሆነው እያለች ነበር። በዩቲዩብ ደግሞ ያው እንግዲህ በደንብ የሚታይለት ሰው እየተለወጠ እያየ ነውና እኛ ደግሞ ከጎኗ መቆም አለብን። ቪዲዮውን እስከ መጨረሻው ድረስ በማየት ማስታወቂያዎችን ሳታሳልፉ በማየት በዚህ ማገዝ እንችላለን። እስኪ ቪዲዮችን እያየን ቆይታ እናደርጋለን። አብራችሁኝ ነው ያዩ ሚስጥር ምንድነው ምንድነው ስትሉኝ ነበር። ዛሬ እስኪ አንዱን ጨረፍ ላደርግላችሁ። ምንድነው ያዩ ሚስጥር? ሰኢድ አዩን እንዴት አገኘችው? ሰኢድ እና አዩ እንዴት ተጋቡ? ካላችሁኝ ዛሬ ልነግራችሁ የምፈልገው ነገር በቃ እምነት ማለት አንድ ነገር ስላየው ይሄን ያህል ሰኢድ ይሄንን ያህል ነገር ከተናገረ፣ እውነት ደግሞ አዩ እንዴት ሰኢድን አሳምና የራሷ ልታደርግ እንደቻለችው ቢያቅ ደግሞ ይበልጥ አዩን ከቤት ነበር ማለት ነው ጎትቶ ከቤቱ የሚያስወጣት። ምንድን ነው ሚስጥሩ ካላችሁ፣ ይኸውላችሁ። በመጀመሪያ ደረጃ አዩ ለሰኢድ ፍቅር ኖሯት አይደለም ሰኢድን ያገባችው። ግን እሷ ለሰኢድ ፍቅር ኖሮኝ ነው እኔ በፍቅር ነው ትዳሬ የመሰረትኩት ትላለች አይደለም እሱን ወዳው እሱን አፍቅረው ቢሆን ኖሮ ለሱ እንዲ ሆነች ያለችው ደስ ይል ነበር። ግን አይደል፣ ግልጹን ከነገርኳችሁ በቃ አዩ ለንብረት ለሀብት ስትል ነው ሰኢድን ያገባችሁ። እንግዲህ ውድ ቤተሰቦቼ የቦኒን ቪዲዮ እንደሰማችሁት ነው፣ የቦኒን ንግግር። ቦኒ ምንድን ያለችው ሰኢድን ወዳው አፍቅረው አይደለም አዩ ያገባችው ለንብረት ብላ ነው ብላለች። እንግዲህ እሱ ያውቃል ይሄን ነገር እየተባለ እየሰማ ሁሉን ነገር እያየ እንዲህ ሚዲያ ላይ እየወጣ እየተነገረ እያየ እሱ መቀጠል ከፈለገ የራሱ ጉዳይ። በመተትም ነው ምናምን እያሉም ነበር እና አስር አይነት ነው ወሬያቸው፣ እውነት ለመናገር ማለት ነው። አልሙሂም እኔ የምፈልገው በቃ ሶመያ ባለችበት ሰላም ሆና ልጆቿ ጋር ከልጆቿ ጋር ሰላም ሆና ማየት ነው የምፈልገው። እናት አይክፋት በቃ እናት አይክፋት። ማለት የምፈልገው ነገር ይሄ ነው። እና እንዳልኳችሁ ቪዲዮዎቹን በደንብ በማየት ወኗ መሆን አለብን ማለት ነው፣ ጋይስ። በዚህ መተባበር እንችላለን። እዛም እዚህም የሚሄድበት ሁሉ ነገር አለው። እኔ ግን ያው የእሱን ያህል የለኝም እና እሱን የምከተልበት ነገር የለኝም ማለት ነው። ስለዚህ አረብ ቤት ገብቼ በዚህ አጋጣሚ አደን ያላችሁ ሰዎች አደን የምታቆኝ ወይ ደግሞ የምታዩኝ ልጆች ካላችሁ ደህና አረብ እስከ ልጅ ሁለት ልጅ አላት ብላችሁ ተመላላሽ የሚሆን ወይ ደግሞ ከተመላላሽ ራሱ እንደዚሁ የሚያስገቡ እንደዚሁ ቀጥታ ማለት ነው። እንደዚህ አይነት ስራ ካለ እገባለሁ፣ ሰራለሁ። እስከ ልጆች ማለት ነው። ምንም ችግር የለውም፣ ሰራለሁ። ስራ ፈልጉልኝ። እኔ ደግሞ ሰኢድ ደግሞ አረብ ቤት ካገባውኝ አያገኘኝም ማለት ነው። እና ውድ ቤተሰቦቼ እንግዲህ እንደሰማችሁት ነው። አረብ ቤት ስራ ፈልጉልኝ። እዚህ ያላችሁ አደላ ያላችሁ ከነ ልጆቼ፣ ከልጆቼ ጋር ሆኜ መስራት የምችልበት ስራ ካለ ፈልጉልኝ። ተመላላሽም ቢሆን የተሻለው ግን እዛው ቤት ሆኜ ልጆቼን ይዤ የምሰራበት ካለ ብላለች። ምታውቋት እንግዲህ እዛ የምታቁ ተባበሯት፣ እህታችንን ሱመያን ማለት ነው። እኔ ግን ሱመያ ዩቱብ ሽን ጠንክረሽ ብትሰሪ ውጤታማ ትሆኛለሽ ባይ ነኝ። ብቻ ኢንሻ አላህ ሁሉም አላህ የፈቀደው ነው የሚሆነው። ስንት ዓመት ሙሉ በስደት ላይ ኖራ ሀገር ገብታ በጥቂት ወራቶች ደግሞ ተመልሳ ወደ ስደት መመለሷ ያሳዝናል። ሀቂቃ ማለት ነውና ይሄ ሁሉ በአንድ አንድ በቃ ራስ ወዳድ የተፈጠረ ነገር ነው። ብቻ አላህ ለበጎ ነው ይሄን ሁሉ የሚያደርገው። ዋናው ነገር ጤና ነው። ዋናው ነገር ሰላም ነው። ሰላም ትሆን ባለችበት እንጂ የነሱን ህይወት እኔ በእንደዚህ አይነት መልኩ ጠብቄው አላቅም። የመላኝ እንደዚ ያማረ ህይወት እንዳላቸው ሀገራቸውም ገብተው ደግሞ ያማረ ህይወት እንደሚኖሩና በቃ እንግዳ ተቀባይ እንደሚሆኑ ይህ የደረጀ ትዳራቸው እስከ ዳር ዘልቆ ባማረ ሁኔታ ማያቸው ነበር ይመስለኝ ከበፊት ሳያቸው ማለት ነው። እንዳል ተጠበቀው እንደ በቃ እንዳል ታሰበው ያልታሰበ ነው የሆነ የነሱ ነገር ብትንትንትንትን ወጣ ማለት ነው። እና ከዛ አልፎ ተርፎ አሁን ላይ ሰኢድ እንደዚህ የሚል ከሆነ በጣም ያሳዝናል። ሀቂቃ መዞሩ መፈለጉ ቆጭቶት ለመበቀል የሚያስብ ከሆነ እና ውድ ቤተሰቦች ሱመያን፣ አለ አላህ ይጠብቃት። ይሄን ነው ዛሬ ማለት የፈለኩት። እና አበረታታት፣ ቪዲዮቿን በደንብ እስከ ዳር እስከ ማየት ከጎኗ እንሁን እላለሁ። ውድ ተመልካቾቼ፣ በያላችሁበት ሰላማችሁ ይብዛልኝ እያልኩ ዛሬውን ቆይተን በዚሁ አጠናቀቃለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቻው።